ቱሪዝም ዘርፉ፣ ለምሳሌ የውጭ ቱሪስት ፍሰትን ስንመለከት ባለፉት መቶ ቀናት 376615 የውጭ ቱሪስቶች መጥተዋል። ከእቅድ አኳያ 150 ፐርሰንት ማሳካት ተችሏል። ከአምናም አኳያ በእጅጉ የበለጠ ነው ማለት ነው። በኢትዮጵያ የተካሄዱ ዓለም አቀፍ ኩነቶችን ብንመለከት ወደ 29 የሚሆኑ እቅዳችን፣ 20 ነው የነበረው። ከአምናም አኳያ ትልቅ ለውጥ አለው። ከእቅድ አኳያ 145 በመቶ ማሳካት ተችሏል። በእነዚህ እንግዲህ በተደረጉ የኮንፈረንሶች ዓለም አቀፍ ቱሪስት ኮንፈረንሶች ወደ 35,115 የሚሆኑ የውጭ ዜጎች መጥተዋል ማለት ነው። ተሳታፊዎች ከዚህ እንግዲህ በተለይ የሀገራት መሪዎችን ያስተናገዱ ትልልቅ የዩኤን ፉድ ሲስተም ሰሚት፣ ካሪኮም፣ የዩኤን ክላይሜት ዊክ እና አፍሪካ ክላይሜት ሰሚት፣ ሁለተኛ የአፍሪካ ክላይሜት ሰሚት ትልቅ አቅማችንንም ያሳየንበት እንደ ሀገር መልቲፕል ኮንፈረንሶችን አቴታይም ማድረግ የምንችልበት ዓለም አቀፍ ደረጃውን የጠበቀ መሆኑን ከፋሲሊቲዎችን አኳያም ከአኮሞዴሽንም ከተለያዩ አገልግሎቶች አኳያ ማሳየት የቻልንበት በጣም ተሳታፊዎች ተደስተው የሄዱበት ነው። ለምሳሌ የአፍሪካ ክላይሜት ሰሚትን ብንመለከት አጠቃላይ ወደ ሀያ ሰባት ሺህ ሰባት መቶ ዘጠና ዘጠኝ ተሳታፊዎች ነበሩ። ከዚህ ውስጥ አስራ አራት ሺህ ሀያ ዘጠኝ የሚሆኑት ከውጭ መጥተው የተሳተፉ ናቸው። የኮንፈረንስ ሆልድ የማድረግ ካፓሲቲ የፋሲሊቲያችን ስቴት ኦፍ አርት የሆነ ፋሲሊቲ ማሳየት የቻልንበት ነው። በአፍሪካ ክላይሜት ሰሚት ብቻ ሁለት መቶ ሀያ ስድስት የሚሆኑ ሳይድ ኢቨንቶች ተደርገዋል። ከዋናው ከዋናዎቹ ኢቨንቶች ባሻገር አርባ ስምንት የሚሆኑ ማንዴት የሆኑ ሀይ ሌቭል በመሪዎች እና ከዛ ተመጣጣኝ የሆኑ ሃይሌቭል ኢቨንቶች ከሁለት መቶ ሀያ ስድስቱ ባሻገር ተደርጓል። ይሄ እንግዲህ ቅድም እንዳልኩት አቅም የሚያሳየ ግን ከዛም ባሻገር የኢኮኖሚ ጠቀሜታው ከፍተኛ የሆነ ነው።